ውድና የተከበራችሁ የኩል ፕሮዳክሽን ቤተሰቦች እንዴት ናችሁ? እነሆ ለሀገራችን ድንቃድንቅ ዜና ላይ መመዝገብ የሚችል ነገር በአካባቢያችን ተከስቷል። ይህም ማለት በማዕከላዊ ኢትዮጵያ በወልቂጤ ከተማ በቀቤና ልዩ ወረዳ በፍቃዶ ቀበሌ ገበሬ ማህበር ውስጥ እማማ ጠይባ ኤዜ አንድ መቶ አርባ አመታቸው ደርሶ ነገር ግን አንድ መቶ ሰላሳ አምስተኛ አመትን ይዘን በልዩና በደማቅ ሁኔታ አክበርንላቸው። እንግዲህ በዘመነ ሚኒሊክ የነበረውን ከዘመነ ሚኒሊክ ጀምሮ እስከዚህኛው ትውልድ ያለውን ነገር ስለ ቀደምት ኢትዮጵያ አንድ በአንድ በአካል ታሪኮችን እየነገሩን ነው። ስለነ አባዳለቻ ዳለቻ፣ ስለነ ሀሰን እንጃሞ፣ ስለነ ጅማ አባ ጅፋር የእርስ በርሳቸው መስተጋብር መከባበራቸውንና ሁሉን ነገር በአካል በአይን ያዩትን ነግረውናል። በሌላ በኩል ከአዲስ አበባ ጅማ የተሰራው አስፓልት መንገድ በሚሰራም ጊዜ ተለዋጭ መንገዱ በእኔ በደጄ ነበር የሚያልፈው። በዛን ጊዜ ጅማ አባ ጅፋር ወደ አዲስ አበባ ሲመጡ ሀሰን እንጃሙና አባ ዳለቻ ሲቀበሏቸው፣ እኔ ያንን መከባበራቸውን ሙሽሪት ሆኜ አይ ነበር ብለዋል። ይህ ማለት ደግሞ ለሀገራችን ኢትዮጵያ ብቻ ሳይሆን ለአፍሪካ ብቻ ሳይሆን ለዓለምም በድንቃድንቅ ዜና ላይ የሚመዘገብ ክስተት ሆኖ መጥቷል። እማማ ጠይባ ኤዜ ልጅ የልጅ ልጅ የልጅ ልጅ ልጅ የልጅ ልጅ ልጅ ልጅ አድርሰው እስከ አምስተኛና ስድስተኛ ትውልድ ድረስ አድርሰው 141 ቤተሰብ አፍርተዋል። ታዲያ እማማ ኤዜ ይህ አንድ መቶ ሰላሳ አምስተኛቸውን በልዩ ሁኔታ ኬክ ቆርሰን ስናከብር ልክ እንደ ሰርጋቸው ቀን ልክ እንደ አዲስ እንደምትዳር ሙሽራ አድርገን በደማቅና በልዩ ሁኔታ አክብረናል። አንድ መቶ ሰላሳ አምስቱ የኤዜ ተይባ የልደት በዓላቸው የማማ እንኳን አደረሳችሁ እንኳን ደስ ያላችሁ። አንድ መቶ ሰላሳ የኤዜ ተይባ ማራኪ ወግ በዩቲዩብ ላይ አምስት መቶ ሺህና ከዚያ በላይ ተከታይ ሰብስክራይበር ያለው ፕሮዳክሽን ነው። ስለዚህ እነሱንም እጅግ በጣም አድርገን እናመሰግናለን። ኩል ፕሮዳክሽን እንደነዚህና አዳዲስ ነገሮችን እንድትሰሙበት ፎሎ ላይክ አይዘንጉ። ኩል ፕሮዳክሽን ይህንን መድረክ ይዞ አጋፍሮታል፣ መርቶታል። እናመሰግናለን።